ወይኔ መላኛው ዛሬ በጣም አሳቀኝ የምር እዚ ቤት የምር የሚሄ ዛሬውን የዛሬውን ሀቡ ግን በነገራችን ላይ ነፍስ አይማርም። የምር ዛሬማ ሳናስበው ሙሽዬ ራሱ መተው ነበረ። ዋው ደስ የሚል ፕራንክ ነው፣ ግን ቤተሰብ ጥርስ የሚያስከድን ነው። ሰላም ሰላም፣ ውድ የተከበራችሁ ይቻላል የተከታታይች ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በባለፈው ለታ ሀቡ ፕራንክ ተደርጎ ነበረ ምናምን ነገር እንግዲህ ፕራንክ አድርጎ ነበረ እንደሚመስለኝ እረስቸዋለሁ እኔ ነገር ግን በዛን ሰዓት ደግሞ መለኛው ሀቡን ትንሽ መታ አድርጎት አልመሰለኝ እንግዲህ ያው ልጅ ለእናቱ ችግሩን ይናገር የለ ያው እናት ደግሞ እናት ናቸው ያዳምጣሉ የልጃቸውን ችግር ትላላችሁ መለኛው ትዳር ስለያዘ ያው ከቤትም ስለወጣ ምናምን ነገር በቃ አሁን እዚ ጋር ለሀብቴ በጣም ተመችቶታል። ለማቃጠር ምናምን ነገር በጣም በጣም የሚመች ነገር ነው። እሙሼ ደግሞ እንደምታዩት ነው። ያው ግን እነሱ ሁላ ናቸው ፕራንክ አድራጊ፣ ዛሬ ማለት ነው ፕራንክ ተደራጊ አይደሉም። ግን በጣም ዘና የሚያደርግ ፈታ የሚያደርግ መለኛው ዛሬ በሙሽዬ እየተዘረረ ትላላችሁ። ሀብቴን ብቻውን ብሩኬን ብቻውን በቃ በባለፈው ብሩኬን እንዴት ሲያባርረው እንደነበረ እንዲ ከሙሽዬ አጠገብ ሆኖ ሀብቴ ተቀምጦ መለኛው ልትመተው ነበረ። እንዲ ብድግ አባባሉ ራሱ እንዴት እንዳስደነገጠኝ በስመ አብ፣ በጣም ነው የደነገጥኩት። ብድግ ሲል ልብሱን እንትን ጃኬቱ እንደዚ ሸሚዙ እንደዚህ እንትን ብሎ ምናምን በጣም ከባድ ነው። በነገራችን ላይ ውዶቼ እንደዚ ምንድነው፣ ይሄ ሰው በንግግር ሳይግባባ ምናምን ሲቀር እንደዚ ግንፍል የሚል ሰው ወይኔ፣ በስማ መኔ፣ በጣም ነው የምፈራው። እንደዚህ ግንፍል የሚል ሰው ማለት ነው በጣም ነው የምፈራው እኔ፣ የምር ነው። መለኛው ግን አሁን ትዳር ይዘሃል ምናምን ምናምን አሁን እንትን ምንድነው እኔ ሚስትክ ላይ ይህንን አክት ምናምን እንዳታሳያት ማለት ፈልጋለሁ። በጣም ከባድ ኔ ምሬ ነው እንዲህ እኔ እሱ ብድግ ሲል እኔ በቃ ነፍሴ ውጥት ትብላለ። እንግዲህ በባለፈው ሁኔታ መቶኛለ። ስለዚህ እሱ ትዳር ይዟል። ትዳር መያዝ እንደዚህ የሚያደርግ ከሆነ እኔ ትዳራሊዝም እያለ ነው ያለው ሀብቴ ማለት ነው። እኔ ትዳራሊዝም ትዳር መያዝ እንደዚ የሚያደርግ ከሆነ እሱ ትዳር ይዞ ከቤት ወጥቷል። ለምንድን ነው እንደዚህ የሚያደርገው? እኔ ላይ ምናምን ነገር። ከዛ ለሙሽዬ ይህን ሁሉ እየተናገረ ነው ሀብቴ። ሙሽዬ ደግሞ አዎ ሀብቴ፣ ግሩ ራሱ አብጧል ምናምን ነገር መጥተዋል። ለምንድን ነው እንደዚህ የምታደርገው? ትዳር ስለያዝክ ነው ወይ ምናምን። አሁን ድርሻ አትበላ አጠገቡ። ከፈለግክም ቤት አትምጣ ምናምን፣ እዛ ራስን ትዳር ኑር አጠገባችን አትምጣ፣ ቤት አትምጣ። ያው ፕራንክ ነው በነገራቸው ሙሽዬ። ልጆቻቸው እንደዛ ሀይሉ ጓል ልጆቻቸው ለሁላችንም እናት ናቸው በነገራችሁ ላይ። እና ቤት እንዳትመጣ ሁለተኛ ምናምን ነገር ተባለ። መለኛው በቃ ያልጠበቀው ነገር ነው ደነገጠ። አረ ፕራንክ ነው ሙሽዬ፣ ፕራንክ ነው እንጂ ሌላ ነገር አይደለም። እሱ ደግሞ ፕራንክ ነው ብሏል ብሎ ለሙሽዬ ማስረዳት ፈለገ። ነገር ግን እኔ አልሰማህም የየምን ፕራንክ ነው ምናምን ነገር ወይ እሙሽዬ ግን በጣም ይችላሉ፣ አንደኛ ናቸው ፕራንክ ማድረግ። እንዲ ከቤት ውጣ ሲባል ከቤት ልወጣ ነው እንዲ ተነሳ እኮ እናንተ፣ እዚ ተቀመጡ እኔ ልሂድ አላለም። እንዲ የዛሬ ምስ ጥርስ አያስገድንም። በነገራችን ላይ እንደዚ በልጅነታችን ነው እንደዚህ አይነት ማቀጣጠር ስራ የሰራ ነው፣ እንደዚያ አሁን ትልቅ ሆነን ለእናታችን ወይም ለአባታችን ብናቃጥር ማንንም ዞር አይንም። አሁን አንቺ አድገሻል፣ የራስሽ ጉዳይ አድገሃል፣ የራስ ጉዳይ ነው። እኔ በዚህ እድሜ ላይ እንደዚህ ወንድሜ መታኝ ምናምን ማቃጠር እረ ማንም አይሰማኝም። በነገራችን ላይ ሙሽዬ ጀግና እናት ናቸው። እድሜ ከጤና ይስጥልን። በዛ ላይ ደግሞ ምርጥ እናት ፊታቸው ብቻ ያጠግባል። የምሬ ነው። የሰው ልጅ ፈገግተው ከምንም በላይ ፈገግ። ሙሽዬ ደግሞ የእናት ልክ ናቸው። በጣም ምርጥ እናት እና ለልጆቻቸው ያላቸው ፍቅር በጣም ይለያል። እድሜና ጤና ይስትላችሁ። ሀቡ በዛ አጋጣሚ በጣም ደስ የሚል ፕራንክ ነ ዛሬው በነገራችን ላይ ውዶቼ ሀብትሽን ደግሞ መቶ ሺ አስገቡት። እስቲ ገፋ ገፋ አድርጉና መቶ ሺ አስገቡት። ምን ችግር አለው? ሰብስክራይብ ያላደረጋቸው አድርጉትና መቶ ሺ አስገቡትና እስቲ አስደስቱት። በሙሽ ስም በሙሽ እየስመ ሰባት ሺ ሰብስክራይብ አድርጉ ብለዋል ሙሽዬ። ሰብስክራይብ አድርጉ ባካችሁ ባካችሁ።